አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የኢትዮ ቤተሰቦች እንዲሁም ሰላም ሰላማችሁ የብዛ በያላችሁበት ዛሬ ይዤላችሁ የመጣሁት ፕሮግራም የአንድ ሰው ጥያቄ ነው ይህም ደግሞ በጣም መልካም ትርጉም የያዘ በጣም መልካምና አስተማሪ የሆነ ህልም ስለሆነ ሌሎቻችሁም እንድትማሩበት በማለት ነው እንጂ በኮሜንት የነበረ መመለስ ያለብኝ ማለት ነው ምክንያቱም ቃል በገባበት መሰረት አንድ ሰዓት ባለው ቪዲዮ ተፖስቶ እስከ አንድ ሰዓት ባለው ጊዜ ውስጥ ያለውን ኮሜንት በኮሜንት እንደምመልስ ቃል ገብቻለሁ። ነገር ግን ይሄ ህልም በቃ ማለት መልካም ነገር መልካም ህልም ሲታይ ትርጉሙ ሲተረጎም ያ ትርጉም እውነት ይተሀቀቃልና እንዲተሀቀቅላትም ስለምፈልግ ነው። ለሁላችንም አላህ ይወፍቀን ማለት ነው እና በጣም ደስ የሚል ነው። ማሻላ ብያለው አላ የሀቅ ቅልሽ ውዳ የዚህ ህልም ባለቤት ማለት ነው። ጥያቄውን ሆን አነባለው፣ ከዛም በመቀጠል ትርጉሙን አነባለው ማለት ነው። አብራችሁ ይቆዩ። ቪዲዮውን ላይክ ማድረጋችሁንም አትርሱ። እስኪ ፍችልኝ በአላ እስቲክፋር ሰግች ሰግቼ ተኝቼ ትላለች። እስቲሃራ ለማለት ፈልጋ ነው የሚመስለኝ። መስኮት ስከፍት ጥርት ያለ ፀሐይ ወጣለች፣ ጥርት ያለ ዝናብም ይዘንባል። እጅን ዘርግቼ ከዝናቡ ዱአ እያደረኩኝ ወደ ፊቴ ላይ እረጨዋለሁ። ምንድን ነው አላገባሁም፣ ለትዳር የጠየቀኝ ሰው ስለነበር ለእሱ ምርጫ ሰግጄ ነው እየተኛ ሆት ትላለች። ሁለተኛውንም ቀን አንዲት የማቃት ሴት ነይ ዝናቡ ላይ ብላ ጎትታ ታወጣኛለች። በዝናቡ ደስ ይለኛል። በዝናቡ ውስጥ የቱርክ ዳንስ ሙዚቃ የለም ግን ደስ እያለኝ የቱርክ ዳንስ እደንሳለሁ። ከዛም ጾመኛ ሆኜ ሰዓቱ ደረሰና ውሃ ጠጣሁ፣ ጣፋጭ ነጭ ቸኮሌትን በላሁ። ምንድን ነው ትላለች። የመጀመሪያው ህልም መስኮት ስትከፍቺ ጥርት ያለ ፀሐይና ጥርት ያለ ዝናብ ማየትሽ፣ ፀሐይዋ ደስታን፣ ግልጽነትን፣ ብርሃንን፣ ስኬትን ታመለክታለች። መስኮት ስትከፍቺ ማየትሽ ደግሞ በህይወትሽ ውስጥ አዲስ ምዕራፍ ልትከፍች ነው ወይም ልትጀምሪ ነው ማለት ነው። ጥርት ያለ ዝናብ ማየትሽ ደግሞ ዝናብ ማለት ራህማን፣ በረከት፣ እዝነትን፣ መጽናትን እዲሳትን ሊያመለክት ይችላል። ጥርት ያለ መሆኑ ደግሞ የሚመጣው ነገር ንጹህና መልካም እንደሚሆን ያመለክታል። እጅሽን ዘርግተሽ ዱዓ ማድረግና ዝናቡን ወደፊትሽ መርጨት ማለት ይህ ማለት አላህን በረከትና ምሕረት እንደምትለምኝ እናም በቅርቡ እንደምታገኝ ወይም እንደሚሰጥሽ ያመለክታል። ዝናቡን ወደፊትሽ መርጨት ደግሞ ይሄ መልካም ነገር በቀላሉ እንደምታገኘው እያሳየ ነው ማለት ነው፣ ወይም በቀጥታ አንችን እንደሚነካሽ። በአጠቃላይ የመጀመሪያ ህልምሽ ለጋብቻ ያቀረብሽው ሰው መልካም እድልና በረከትን እንደሚያመጣልሽ ያመለክታል ማለት ነው። ይሄ ጉዳይም በአንቺ ህይወት ላይ አዎንታዊ ተጽዕኖ እንደሚኖረው ያሳያል። ሁለተኛው ህልምሽ ደግሞ የምታውቂያት ሴት ነይ ብላ ዝናብ ላይ ጎትታ ስታስገባሽ ማየትሽ ይቺ ሴት በህይወትሽ ውስጥ የምትወድሽ መልካም ነገር የምትመኝልሽ ሰው ልትሆን ትችላለች። ዝናብ ወዳለበት ስትጎትትሽ ማየት ማለት ይሄ ሰው የዚህ ጋብቻ ጉዳይ ላይ አዎንታዊ ሚና አለው ማለት ነው። ወይም ድጋፍ ሊሰጥሽ ይችላል ማለት ነው። በዝናቡ እየተደሰትሽ መደነስ ማለት በዚህ ሁኔታ ወይም በዚህ ጋብቻ ላይ ደስታና እርካታ እንደምታገኝ ያመለክታል። የቱርክ ዳንስ ሙዚቃ ባይኖርም ዳንስ ማየትሽ እና በሱ መደሰት ደስታን እና በራስ መተማመንን ያመለክታል። የቱርክ ዳንስ በተለየ መልኩ የባህልንና የደስታን ውህደት ሊያንጸባርቅ ይችላል። ጾመኛ ሆነሽ ሰዓቱ ሲደርስ ውሃ መጠጣትና ነጭ ጣፋጭ ቸኮሌት መብላት ጾም ራስን መግዛትና ለአላስ ባህነ ወታላ መታዘዝን ያመለክታል። ጾመኛ ሆነሽ ሰዓቱ ሲደርስ ውሃ መጠጣትና ጣፋጭ ነገር መብላት ደግሞ ከትዕግስት በኋላ የሚገኝ ደስታ እና ምቾትን ሊያመለክት ይችላል። ነጭ ቀለም ንጽህናንና መልካምነትን ያሳያል። ጣፋጭ ቸኮሌት ደግሞ ደስታንና እርካታን ያመለክታል። በአጠቃላይ ይህ የሁለተኛው ህልም በዚህ የጋብቻ ጉዳይ ላይ ደስተኛ እንደምትሆኝ ከምትወድሽ ሰውም ድጋፍ እንደምታገኝ እና መጨረሻም ጣፋጭና መልካም ውጤት እንደምታገኝ ያመለክታል። ሁለቱም ህልሞችሽ ለጋብቻ ያቀረብሽው ሰው መልካም እንደሆነና ይህ ጋብቻ በአንቺ ህይወት ላይ አዎንታዊ ለውጥና ደስታ እንደሚያመጣ ያመለክታል። ሆኖም የህልም ፍች የመጨረሻ ትርጉም በአላህ ዘንድ ብቻ እንደሆነ ልታስቢበት ይገባል ማለት ነው። አላሁ አለም ውድና የተከበራችሁ የዩቱብ ቤተሰቦች፣ እንዲሁም የህልሙ ባለቤት፣ በዚህ ያበቃል የዛሬው ቪዲዮ ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለቤት አዲስ የሆናችሁ ማለት ነው። በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላማችሁ ይብዛል።